መደመር ማለት አንድ አይነትነት እንዳልሆነ በልዩነትም ለአንድ ሀገር መቆምና መስራት እንደሆነ፣ ሰውየው ይዘውት የሄዱት ልዑካን ቡድን ዶክተር አብይ ይዘውት የቆሙት አብረዋቸው ያሉት ሰዎች ምስክር ናቸው። እናያለን፣ አስፓየር እናደርጋለን። ስንጀምር ጨርሰን ነው ምን ጀምረው የሚሉት ጠቅላይ ሚኒስትሩ ይህንን ይጠቅማል። ዘላለም እናንተ ባላችሁበት በጥብጣችሁ በምትግቱን የጠብ ችግር ውስጥ አንኖርም። ይሄ አዲስ ካልቸር ነው። ከፕሮፓጋንዳ ከጫጫታ እንዲላረግ ነው። እንደዚያ ላደርግ ነው የለውም መፍትሄ መስጠት ነው፣ ማምጣት ነው፣ መስራት ነው። የሀገር ወዳዶቹ የሶስት ቀናት የልፋትና የህወሓትን ሶስት ቀናት ስናየው ልዩነቱ በጣም ሰፊ ባለፉት ሶስት ቀናት ሲታገቱ ነበር፣ ወታደር ሲያምፅባቸው ነበር፣ ስንትን ያደረገል ሲያደርግባቸው ነበር። የነኚህ ሰዎች ጥጋም ዘመን አልሻገር ያለ በአንዳነት ባይኖር ኖሮ ዛሬ ገረአልታ ላይ እናያቸው ነበር። ክቡር ጠቅላይ ሚኒስትሩ ምግበይ ከአደጋ እንዲጠብቀው የተሾመለትን ጋርዱን ማለት ከፕሮፓጋንዳ እንዲከላከሉ ይዞት መጣ። የሚመሰክርለት አቶክ እዚያ ተፃይና ከዚያ መኪና ሀይና ንክል አሁሱን ከይተሳለ መኪ ናይት ጋይቤ ናይ ቤተክርስቲያን ሰብ እዩ የቤተክርስቲያን ሰው ነው። ሲያልፍ በቤተክርስቲያን እኳ ወርዶ በቃ ቤተክርስቲያን ተሳልሞ አስቀድሶ ዲያቆን አለቃ ነው። ቲቦርናሽ ኢትዮጵያውያን አታስፈራሯቸው።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 በይት ፖለቲካዊ ጉዳዮችን ቀጠናዊ ሁነቶችን አሁን ላይ ክስተቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። የአሸናፊዋን ሀገራችንን አሸናፊ መንገድ በአሸናፊዎች ቋንቋ እናወጋዋለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ። ይህችን ቪዲዮ ወደ ተለያዩ የቴሌግራም ቻናሎችም ሼር ብታደርጓት ለበርካታ ኢትዮጵያውያን እንድትደርስ በር ትከፍቱልናላችሁ እና በጣም አሪፍ ነገር ነው እሱን ብታደርጉልን ሸጋ ነው ብዬ ነው የምጀምረው። በቅድሚያ ግን በትላንትናው ዕለት ሁላችንም የምንወዳቸው ሁላችንም ኢትዮጵያውያን እጅግ እጅግ እጅግ አርገን የምንወዳቸው የሁላችን አባት የሆኑት ሰው መሆን ይቀድማል በሚለው ንግግራቸው የሚታወቁት ተቀዳሚ ሙፍቲ ሐጂ ኡመር እድሪስ ማረፋቸው ያው ይታወቃል። እጅግ እጅግ ያሳዝናል። በጣም የሚያሳዝን ነው ለመላው የኢትዮጵያ እስልምና እምነት ተከታዮች መጽናናትን እንመኛለን፣ ለመላው ኢትዮጵያውያንም ጭምር። ምክንያቱም ሙፍቲ የሁላችን አባት ናቸው፣ ሁላችን የምንወዳቸው፣ ሁላችን ተስማምተን የምናከብራቸው ሁሉ ሁሉ እጅግ እጅግ የሚወዳቸው ሰው ናቸው እና ኢትዮጵያ እጅግ ትልቅ ሰው አጣለች። ለመላው የእስልምና እምነት ተከታዮች፣ ለመላው ኢትዮጵያውያን፣ ለቤተሰቦቻቸው፣ ለሁላችን መጽናናትን እንዲሰጥ ተመኝቼ ነው የምጀምረው። ሁሌም በጥሩ ስራቸው በደግ ስራቸው ስናስታውሳቸው የሚኖሩ አባታችንም ናቸው እና ፈጣሪ ለሁላችን መጽናናትን እንዲሰጥ ተመኝቼ ነው የምጀምረው። ዛሬ ተአምር ነው የምናየው፣ ተአምር ብለን ነው የምናወራው። በእርግጥም ይህ ተአምር ነው፣ በስራ የተገለጸ ብርታት፣ በማድረግ የተገለጸ የቻይነት ምሳሌ፣ ከፍታ ላይ ቆሞ የታየ ከፍታ ከፍታ ላይ የቆመ ሌላ ሩቅ ከፍታ። ስለሱ እሱ በርከት ያለ ጉዳዮች እናወራለን። የነ ቲቦርናዥን ቃል ይዘን ግብፅ ሰፈር ደረስ እንላለን። የዛሬው ይለያል። የምግበይ ጠባቂ በሳቅ ነው የሚገላችሁ ጉድ ያሰኛችኋል። አብራችሁ እንድትቆይ ጠይቄ እጀምራለሁ። ከሰሞኑ ጠቅላይ ሚኒስትር ዐብይ አህመድ የሳምንቱን ያለፉትን ሶስት ቀናቶች በተለያዩ አካባቢዎች በተራራዎች በስምጥ ሸለቆዎች ሲንቀሳቀሱ ተመልክተናቸዋል። ብቻቸውን አይደለም፣ የቀድሞውና ያሁን ከፍተኛ የመንግሥት ኃላፊዎችን በልዑካን ቡድናቸው ውስጥ ይዘው ነው። ጉብኝቱ ግን ዝም ብሎ ጉብኝት አይደለም። ዝም ብሎ ባዶ ጉብኝት አይደለም። ትልልቅ ፕሮጀክቶች የተመረቁበት እየተሰሩ እንደሆነ ሰምተናቸው የማናቃቸው ነገሮች እንደተጠናቀቁ ያደመጥንበትም ጭምር ነው። ዶክተር ዐብይ ባለፉት ሶስት ቀናት 9600 ሄክታር የሚሸፍን የመስኖ ፕሮጀክት መርቀዋል። በዚህ ፕሮጀክት ከ20 ሺ በላይ ዜጎች፣ ቤተሰቦች ተጠቃሚ ይሆናል። ያ ብቻ አይደለም። ሆቴሎች፣ ሎጆች ተመርቀዋል። ከሎጆቹ ጋር ተያይዞ ለአካባቢው ማህበረሰብ የስራ ዕድል የሚፈጥሩ ፕሮጀክቶች ተያይዘው አብረው መጥተዋል። የኢትዮጵያን የተፈጥሮ መስህቦች በዓለም ለማሳየት መንገድ ከፋች ነው። ሶፍ ኡመር ላይ የተሰራውን ስራ እዚህ የአውራን ስክሪን ላይ ማየት ትችላላችሁ። እንዴት ውብ ተደርጎ እንደተሰራ። መደመር ማለት ይሄ ነው። እሴት ይዞ ወረት ማከል፣ የነበረ ላይ መጨመር የነበረን ከፍ ማድረግ። እዚህ መተ መደመር ምንድን ነው? መደመር እንዴት ነው? አትበለኝ። ይኸው እያየኸው ነው። አንተ አሉ ናቸው፣ አሉ ሀሳብ ናቸው፣ ይነካሉ፣ ይዳሰሳሉ፣ ይጨበጣሉ ምናምን የምትላቸው ሬዓተ ዓለሞች ማለት ነው። እንደ መደመር በተግባር ታይተው ማወቃቸውን እንጃ በተግባር ይታያል። መደመር ማለት አንድ አይነትነት እንዳልሆነ በልዩነትም ለአንድ ሀገር መቆምና መስራት እንደሆነ ሰውየው ይዘውት የሄዱት ልኡካን ቡድን፣ ዶክተር አብይ ይዘውት የቆሙት አብረዋቸው ያሉት ሰዎች ምስክር ናቸው። የገበታ ለሀገር ፕሮጀክት ተራ ፕሮጀክት አይደለም። በነገራችን ላይ እንደሚሉት እንደሚያቃልሉት አይደለም። ሆቴል ብቻ አይደለም። ለምሳሌ ቤኑና እንውሰደው ከዚህ ቀደም ቤኑና ሆቴል ብቻ አይደለም። በውስጡ እርሻ አለው። የከብት እርባታ አለው። የዶሮ እርባታ አለው። በርካታ ነገሮች አሉት ውስጡ። ለአካባቢው ማህበረሰብ የስራ እድል የሚፈጥርም ነው። ከዛ ባለፈ ደግሞ አካባቢው ላይ ያለው የበሰቃ ወንዙ ለአካባቢው ማህበረሰብ ፈጥሮት የነበረውን አደጋ ያስቀረን። እናንተ እንደምትሉት አይደለም። በዛ ወንዝ የተነሳ የአካባቢው ማህበረሰብ ከፍተኛ የሆነ ችግር ነበረበት። ምላሽ የሰጠ ፕሮጀክት ነው። ድንቅ ፕሮጀክት። ከዛስ፣ እነዚህ ፕሮጀክቶች ዶክተር አብይ አህመድ ባለፉት ሶስት ቀናት ይዞ የመጡት ያደረጉት ነገር የሚነገረን አንድ ነገር የሆኑ ነገሮች እየተሰሩ እንደሆነ ሳታውቅ ነው የሚጠናቀቁት። ለምሳሌ አሁን የተመረቀው ሎጅ ውስጥ ያለው የሀዲድ እንትን በሀገር ልጆች የተሰራ ነው። ለመጀመሪያ ጊዜ በኢትዮጵያውያን መሀንዲሶች የተሰራ ነው። ይርዘምም፣ ይጠርም፣ ይስፋም፣ ጅማሬው ትልቅ ነው። እቺ ጅማሬ እቺ በሀገር ልጆች ማድረግ የመፈጸም አቅም ናት። ነገ የምታድገው ነገ የምትሰፋው እናያለን። አስፓየር እናደርጋለን። ስንጀምር ጨርሰን ነው ምን ጀምረው የሚሉት ጠቅላይ ሚኒስትሩ ይሄንን ይጠቅማል። ዘላለም እናንተ ባላችሁበት በጥብጣችሁ በምትግቱን የጠብ ችግር ውስጥ አንኖርም፣ አንኖርም፣ እንደዛ አንኖርም። ይሄ አዲስ ካልቸር ነው። ከፕሮፓጋንዳ ከጫጫታ እንዲላደርግ ነው እንደዚያ ደርግ ነው የለው። መፍትሄ መስጠት ነው ማምጣት ነው መስራት ነው። ሰውየው ማንን የት እንደሚደመድቡ ጠንቅቆ ያውቃሉ። ዶክተር አብርሃም በላይ ከሰሞኑ ያስመረቋቸው ፕሮጀክቶች ይህንን ጮክ ብሎ ይናገራሉ። የቆላና መስኖ ልማት ሚኒስትር እየሰራ ያላቸው ስራዎች የሚታወቁ ናቸው። ከዛስ የኢትዮጵያን መዳረሻዎች ከማስተዋወቅ ረገድም ቀላል ሚና አይኖረውም። ለቱሪስት መስህቡ ጭስ አልባ ኢንዱስትሪ እያሉ ሀገር ጭስ አልባ ማድረግ አይደለም። የቱሪዝም አባትነት እንዲህ መስራት ነው። ከዛ ባሌ ላይ ቆሞ ታየዋለህ ሰውየውን ድንቅ የሆነ ትልቅዬ ከፍ ያለ ቦታ ላይ ከፍ ያሉት ሰውዬ። ለዛ ነው እኔ ሰውየው ወደ ዶክተር አብይ አህመድ ወደ እሳቸው ውጡ ምለው ብዙ ጊዜ ተራራ ላይ መውጣት አሪፍ ነገር፣ መሰገር ነው፣ መሮጥ ነው። አዲስ ልምምድ ነው፣ አዲስ ካልቸር ነው። ይሄ ቀላል ጉዳይ አይደል። የእሳቸውን የሦስት ቀናት ቆይታ እንያዝና የእሳቸውን የሦስት ቀናት ድንቅ ቆይታ እናስቀምጠውና እንደያዝ ነው። ወደነ ምግበይ ሶስት ቀናት እንሂድ እስኪ። ሰውየው በእነኝህ ሶስት ቀናት ልማት ከፍታ ርቀት፣ በዛ ውስጥ ብዙ ውይይቶች እንደሚኖሩ ምን ነው በዛ ውስጥ በርካታ ህልሞች እንደሚረገዙ የሚታወቅ ነው። ምክንያቱም ሰውየውን የሚያውቃቸው ያውቃቸዋል። ዝም ብለው አይሄዱም፣ ዝም ብለው አይሄዱም። ሰውየው አያርፉም። ምክንያቱስ መደመር ይሄነዋ። ይጨምራሉ። እየሄዱ መንገድ ላይ ይጨምራሉ። የሆኑ ነገር ያዩና ይጨምራሉ። እሴት ይይዛሉ፣ ወረት ያክላሉ ይጨምራሉ ዝም ብሎ አይሉ ዝም ብሎ አይንትን አይሉ። እሱን ይዘን የነ ምግበይ ሶስት ቀናት ስንመለከት ጉድ ያስብላል። ባለፉት ሶስት ቀናት ሲታገቱ ነበር፣ ወታደር ሲያምፅባቸው ነበር፣ ስንትን ያደረገል ሲያደርግባቸው ነበር። የነኝህ ሰዎች ጥጋብ ዘመን አልሻገር ያለ በአንዳነት ባይኖር ኖሮ ዛሬ ገራ አልታ ላይ እናያቸው ነበር። ክቡር ጠቅላይ ሚኒስትሩ የገበታ ለሀገር ትሩፋት ገራ አልታ ላይም አለ። በነገራችን ገራልታ ላይ አለ። ያጓትቱታል እየተሰሩ እንደሆነ ያልሰማናቸው ፕሮጀክቶች ተፈጸመው ስንመለከት፣ እነዛ ግን በእነሱ ችግር የተነሳ ነው። እሱ እንትን ያለው ልክ እንደ ጎርጎራ፣ ልክ እንደ ቤኑና ገራልታ አለ። የሶፉ መርሎጅ አሁን ድንቅ ነው። አሁን ልክ እንደዛ ይሄ ድንቅ ሀብት ነው፣ የሀገር ሀብት ነው፣ የሚቆይ የሚሰነብት። እነሱ ግን እንደዛ እያደረጉ ነው። የእነሱ ሶስት ቀናት ይባስ ብለው ብለው ብለው ብለው ብለው ማለት ነው። የምግበይን እስቲ ጠባቂ ሰምተ ነው እንምጣ እስቲ ናይ ምግበይ ተጥይ ማለት ብዙ ሲያነጋግረኝ ነበረ ልጅ ምን በልቶ ነው ምን ውጦ ነው ወርቅ በልቶ ነው። ብዙዎች ኢትዮጵያውያኖች በተለይ ትግራይ ተወላጆች ያጠሉጥ ነበር። ትናንትና ምግበይ ሲታደገው የነበረ እሱ ይመስለኛል። እና ዛሬ ስለ ምግበይ ደም ጠይቁኝ። ምግበይ ሀለቃ ነው ዲያቆን ነው እያለን ነው እና ወደፊት ጠሩት ባህላዊ ጀነራል ዲያቆን ምግበይ ይባላል ማለት ነው። በዚህ ሰው እያነጋገርን ናይ ምግበይ ዘለኻ ናይ ምግበይ ማለት

በጣም አንዴ የምትጫወተው አለ እንደዚህ አይነት ቀል የት የት ቀልዳል? ከዚህ በፊት ማለት በጣም ነው እንደም ቀልደው ምንድን ነው የሚለን? የማናውቀው ምግባይ አለ እንዴ። ትንሽ እህ ምናምን ካሉት ካሉ ዴ ያሉ ምግባይ በመቱት ራሱ መልሶ አይማጣ እሺ ነው የሚለው። ለሰጪ ጨምሮ የስጠው ነው የሚለው። በቦክስ ብትለው እራሱ እንደዛ ነው የሚለው። ሊለን ስለ ወርቅ አያቅም። ምን ቦታው ምን ቦታው እንዴት ያውቃል? ለምን ያውቃል? እንደውም እኮ ምግበይን ወርቁ ነው የሚያውቀው። በጣም ከመግባባታቸው የተነሳ ምግበይ ወርቁን አያውቀውም፣ ወርቁ ምግበይን ያውቀዋል። ሲያዩ ወይኔ ሊበላይ ነው ይላል። ከሩቅ ወይኔ ሊበላይ መጣ ሙዲዛሌ ምግበይ ከአደጋ እንዲጠብቀው የተሾመለትን ጋርዱን ማለት ከፕሮፓጋንዳ እንዲከላከለው ይዞት መጣ። የሚመሰክርለት አቶኩን እኔን አይዞ አይዞ እሞታለው ነፃ አውጪ ነኝ ምናምን የሚል ሰውዬ ምስክር የሚሆነው አቶ ጠባቂውን ከአደጋ የሚጠብቀውን ጋርዶን ጋርዱን የፕሮፖጋንዳ ተከላካይ አርጎት መጣ ስለ ወርቅ አያውቅም እጁ ላይ ያለችው ወርቅ ብቻ ናት እንጂ ምግበይ ወርቅ ይታጠብ አይታጠብ ወርቅ የሚታጠብ ነገር ይሁን አይሆን ራሱ አያውቅም እያለ ነው በጣም ነው እንዴ ምቀልደው ምንድን ነው የምታጨሱት እንዴ ግራገባ ነው እኔ እኮ ባለፉት ሶስት ቀናት ምን ይዞ ነው የፎከረው? ምናምን ብዬ ሳልጨርስ አገቱት። በሶስት ቀን ውስጥ እኮ ባለፉት ሶስት ቀናት ጌታቸው ረዳና ጻድቃን የነበሩ ማስተያየት ነው ወይዜ፣ የሰላምን የትህትናን አብሮ የመቆየትን የመነጋገርን ጥቅምና የትዕቢትን ቁልቁለት ማየት ነው። ትዕቢት ማለት ነው ውድቀትን ትቀድማለች የምትባለው እውነት ነው። ወርቅ ይታጠብ አይታጠብ ራሱ አያውቅም። አለ አያውቅም። በጣም ነው እንዴ የማያውቀው? በወታደሮቹ እያስጠበቀ በግል ወታደሮቹ እያስጠበቀ ወርቅ አጥበው በሚያወጡ ሰዎች ላይ የደህንነት ዋስትና እየሰጠ ያለ ሰው ምን ቦጣው ማለት። ወርቅ ይወስዳል ስንል ሄዶ ያጥባል ያልን መስሎን፣ አያጥብም እኮ ያን ሁሉ እንዴት ያጥባል? ያሳጥባል፣ የደህንነት ዋስትና ይሰጣል እንጂ ሙኛ አርጉን እንዴ ነው ይዞች በጣም ነው እንዴ ነው እንዴ ቀልዳሉ ለኛ መቀለጃንን እንዴ ቤተ ክርስቲያን ሳሚ ነው ምናምን አለ እሱ ሊሆን ይችላል። ግን ሰውየ ህወሓት ነው። ህወሓቶች ደግሞ ኮሚኒስቶች ናቸው። ኮሚኒስቶች ደግሞ የሚታወቅ ነው አብዛኞቹ ኮሚኒስቶች ያው ሃይማኖተኞች አይደሉም። እንደው እንመን እንደው ዝም ብለን እና ሰውን እኮ አውቃለሁ እሱን እንትን እሺ እንደዛ መሆኑን ምንንዋላለ ማለት ራሱ ጉድ እኮ ነው። እባካቸው ኧረ፣ እባካችሁ አቀልዱብን። ይቀልዱብናል ይጫወትብናል። እኔ ሌላ ማን ምግበ ያለ እንደ ምንድን ነው የሚሉን ነው ምንለው ተላልቆ ሀገር እያተራመሰ ያለ ግለሰብ ማለት ተላልቆ ሀገር እያተራመሰ እና መቀለጃ ሊያደርጉን እኮ እነሱ እንደዚህ ናቸው ግን ተላልከው ነው ይህንን እያደረጉ ያሉት ለማን ተላልከው ለነ ግብፅ ምናምን ምናምን አደለም ለእናንተ ለነ ግብፅም ግን ምሳሌ የሚሆን ነገር ባለፉት ሶስት ቀናት አይተናል ዝም ብሎ ነው የሚሰራው ዝም ብሎ ነው የሚቀጠለው በየአቅጣጫው ዝም ብሎ ነው የሚጨረሰው በየሰፈሩ በየመንደሩ በየከፍታው በቃ ወደ ከፍታ ነው የሚወጣው ቁልቁለት የለም ይህንን የሚያጽናልን የቲቦርናዥ ንግግር ቲቦርናሽ ኢትዮጵያውያን አታስፈራሯቸው። ስታስፈራሯቸው ይብስባቸዋል። ልክ ዶክተር ዐብይ እንዳሉት ሲነካቁኝ ይብስብኛል ነበር ያሉት ክቡር ጠቅላይ ሚኒስትሩ። ቲቦርናሽም አሁን ለግብፅ የሰጡት ምክር ቴክኒካል በሆነ ጉዳይ ላይ ተነጋገሩ፣ አታስፈራሯቸው። ሌላ ነገር አያዋጣም። ከኢትዮጵያ ጋር መነጋገር ብቻ ነው የሚያዋጣው። ከኢትዮጵያ ጋር አለመነጋገር አያዋጣም፣ አይጠቅምም፣ የትም አያደርስም ብለዋል የትም አያደርስም። ብትነጋገሩ ይሻላችኋል፣ ብታወሩ ይሻላችኋል። ያ ካልሆነ አያዋጣም ብሏል። ይሄ ለአልሲሲ የሚያዋጣው ነው። ምክንያቱም ኢትዮጵያን አስፈራርተው አይዘልቁትም። አትፈራማ። በባህሪያችን ማየሆን ነው። ኢትዮጵያን ማስፈራራት በቃ ወደ ከፍታ ነው የሚወጣው፣ ወደ ልህቀት ነው የሚካሄደው። ሩቅ ነው ቦታው፣ ብዙ ነው ምን ሄደው ገና ብዙ የሚቀረን ነገር አለ። በቃ ይሆንም እና ግብፅ የቲቦርናዥን ምክር ብትሰማ ያዋጣታል። በደንብ ቲቦርናዥን ብትሰማው ያዋጣታል። ምክንያቱም አምባሳደሩ ጠንቅቀው ነው የሚያውቁት አቅማችንን፣ የኢትዮጵያውያንን ልቀት፣ ከፍታ፣ ርቀት የት ድረስ እንደምንሄድ በደንብ ነው የሚያውቁት። ስለዚህ ግብፅ የአምባሳደሩን ምክር ብትሰማ ይሻላታል። ሰሞንኛ ጉዳያችን እንደምታዩት ነው። የኢትዮጵያ ሶስት ቀናትና የቲቪተኞቹ ተኞቹ ህወሓታውያን ሶስት ቀናት የአገር ወዳዶቹ ለ3 ቀናት የልፋትና የህወሓትን 3 ቀናት ስናየው ልዩነቱ በጣም ሰፊ ዋነኞቹ ከፕሮፖጋንዳ የራቀ በስራ የተገለጠ አሸናፊነት። እነኞቹ በፕሮፖጋንዳ የተደገፈ ውድቀትና ቁልቁለት። ኢትዮጵያችንስ አትንኳት ከነካቿት ይብስል፣ አት አታስፈራሩ፣ አይፈሩም ብታወሩ ብትነጋገሩ ነው የሚሻላችሁ። እነሱን አስፈራርቶ የትም አይደረስም። ስለማያውን ነው ቢሆን እኮ ችግር የለም ግን፣ ኢትዮጵያውያን በባህሪያቸው የሚያስፈራሯቸው አይደሉም እያሉ ነው ቲቦርናል እና አታስፈራሩም፣ ስትነካኩን ይብስብናል እና የተጀመሩት ነገሮች በጣም ድንቅ ናቸው። የተጨረሱ ያሉ ነገሮች ድንቅ ናቸው። ለሚያይ ሰው ይታየዋል። ለሚያይ ሰው በደንብ ነው የሚታየው። በደንብ ግልጥልጥልጥልጥ ያለ እውነት ነው፣ ግልጥልጥልጥልጥ ያለ ሀቅም ነው። በደንብ በደንብ በደንብ ማለት ነው። በደንብ ይታያል፣ በደንብ በደንብ ይንጸባረቃል። እና እሱን መርሳት አያስፈልግም። እኔ ግን ሁሌም እንደምለው እንደማይለውጥ አንድና ውድ ቃል አዲስ ውልድ ሰሷ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና እናንተ ሀገር እንደ ልማዷ ታሸንፋለች። ዮሀንስ ኮርነር፣ ላይክ ሸር፣ ሰብስክራይብ ማድረግ እንዳይረሳ።